ሰላም የቃና ዜና ቅምሻ ነው። የዕለት ዋና ዋና ዜናዎች የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅናቸው የተሰረዘ 28 ትምህርት ቤቶችን ይፋ አደረገ። ባለስልጣኑ ከመጪው ሐምሌ 1 ጀምሮ 16 የቅድመ አንደኛ፣ አምስት አንደኛ፣ አራት የአንደኛና መካከለኛ ደረጃ እንዲሁም ሶስት አጠቃላይ ሁለተኛ ደረጃ ትምህርት ቤቶች እንደሚዘጉ ይፋ አድርጓል። ባለስልጣኑ በ2016 ዓ ም ማጠቃለያ ላይ ባደረገው የእድሳት ፍቃድ ምዘና ትምህርት ቤቶቹ ያሳዩትን ዝቅተኛ አፈጻጸም ለቀጣዩ ትምህርት ዘመን ለማሻሻል እስከ 2017 ዓ ም ታህሳስ ወር ድረስ ዝግጅት እንዲያደርጉ ተደርጎ የ2017 ዓ ም የትምህርት ዘመንን በማስጠንቀቂያ እንዲያስተምሩ እንደተፈቀደላቸው አስታውቋል። ሆኖም ታህሳስ 2017 ዓ ም ላይ ባደረገው የእድሳት ፍቃድ ምዘና ውጤታቸው መሻሻል አለማሳየቱንና ና ዝቅተኛና ከደረጃ በታች እንደሆነ በመግለጽ በ2018 የትምህርት ዘመን ማስተማር እንደማይችሉ መወሰኑን አስታውቋል። በተቋማቱ የሚቀርቡ ጥያቄዎች የተስተናገዱና ከዚህ በኋላ ማንኛውም አይነት ጥያቄ ተቀባይነት እንደሌለው የገለጸው ባለስልጣን የትምህርት ማህበረሰቡና ወላጆች ይህንን በማወቅ የቅድመ ዝግጅት ተግባራት እንዲያከናውኑ አሳስቧል። ተቋሙ ማስተማር አይችሉም ተብሎ እውቅናቸው የተሰረዙትን ትምህርት ቤቶች ዝርዝርን በፌስቡክ ገጹ ይፋ አድርጓል።